በ እና ትቢታን አስተላፍስላሉ ፕሮግራሜን አበላሻው ቤቱን አበላሻው ምናምን ችግር የለውም ሁልጊዜ እንደዚህ አይነት ነገር መፍጠት ትወዳለህ የምፈልገውን ነገር በሙሉ አክሰፕት ማድረግ አትፈልግም ስለዚህ በጉልበት የበጣውኝ እንዴ ምን ላርገሽ ከዚህ በላይ የትኛው ዘመን ያለው እንደ አባቶቻቸው ሴት ልጅን በጉልበት

ነገር ሰባሪት ነገር የነበረሽው፣ እንዴት ተሰለፋችሁት? ከዚህ ውስጥ እንደዚህ ነበር። ጽጌ ነው። እኔ እንኳ ትንሽ ክብር የለሽም። ቆይ ምን እኔ እንኳን አንቺን ብዬ የመጣሁት እዚህ ሰጣ እንደዚህ ነገር ይፈጠራሉ እያሉ ለማሰብ የመጣሁት እንደ አንቺን ብዬ አክብር። ዝም በል። ከማን ጋር ተለምጥኛልሽ እንዴ? ማናናቅ እኮ አይደለም ማናናቅ ነው እንጂ ለራሱ ክብር የሌለው ወንድ እኮ ነው እዚህ እንዴ። ቆይ ምንድን ነው ምንድን ነው ማለት እኔ ጥፋተኛ? አዎ ጥፋተኛ ነሽ። ለምን በዚህ በደስታችን ከመጣት አልነበረብሽ? እንደዚህ አዘጋጅና አዘጋጅች ከነበረ ኢትዮጵያ። እሺ ለምንድን ነው ከማንም ጋር ዝግ ብናወራ፣ ኢትዮጵያ ጥቅም ይፈቱ እና ቺ ያፈቱ ነው ይቻላል፣ ጊዜ ማሳደግ ይቻላል። ይኸውልህ፣ በዚህ ይኸውልህ፣ እኔ ሌላ ነገር ለመፍጠር ሞክ እየሞከርኩኝ አይደለም፣ ወይም ደግሞ አንተን ለማናደር ሌላ ነገር ውስጥ ለመክተት እየፈለኩኝ አይደለም። በቃ ተፈጠረ፣ እንግዲህ ምን ማድረግ ይቻላል። ከዚህ በኋላ እንደዚህ አይነት ነገሮች እንዳይፈጠሩ በተሻለኝ አቅም ሞክራለሁ። ስልክ ያው ሌላ ነገር እንድታስበው አልፈልግም።